ለአንድ ሰው ድልም ሆነ ስኬትም ፍሬያማነትም ሆነ በረከት አምላኩ እግዚአብሔርን ማወቁ ነው። እግዚአብሔርን ማወቅ ማትረፊያ ነ። ብዙ ሰው ህይወቱ ትስስሩ የህይወቱ ትስስር ከደጆች መከፈት ጋር ደጅ ከተከፈተለት እግዚአብሔርን ያወቀ ይመስሏል። በር ከተከፈተለት ሃብት ካገኘ እግዚአብሔርን ያወቀ ይመስሏል። ወንድሜ፣ ሃብት ማግኘት እግዚአብሔርን ለማወቅ ማብራሪ አይደል። ለእግዚአብሔር ማወቅና እግዚአብሔርን ማወቅ በጣም ነው የሚለያየው። ለምሳሌ ስለ ሩኒ ብዙ ነገር መናገር ይቻላል። ሩኒን የወሩን ደሞዝ የጫማውን ቁጥር የሚስቱን ስም የውሻውን ልደት የገዛውን የቤት አይነት ምናምን ማውራት ሩኒን ጮህ መደገፍ ይቻላል። ወይም ሮናልዶ ወይም ሜሲ እየጮክ ብዙ ማውራት ስለነሱ ማለት ይቻላል። ነገር ግን እዚህ ፒያሳ ወይም ቦሌ ቦሌ ጋ ቢያገኝ ሰላም አይለም። ስለ ሩኒ ማወቅ እና ሩኒን ማወቅ በጣም ነው የሚለያይ። ሰዎች ስልጣን ላይ ሲወጡ የጨረሱ ይመስላቸው። ሰዎች ጉልበተኛ ሲሆኑ የጨረሱ ይመስላቸዋል። ሰዎች ሀብት ሲያገኙ የጨረሱ ይመስላቸዋል። ባለስልጣን ማለት ዛሬ አለ ማለት ሁሌ ትኖራለህ ማለት? ዛሬ አለ ነገ የለ፣ አትጠራጠር። ይሄን ተቀብቶ እግዚአብሔርን አለማወቅ አለለካ። ወዳጆች እግዚአብሔር እየሰራባችሁ እግዚአብሔርን አለማወቅ አለለካ። እግዚአብሔር እያደረገባችሁ እተገ ጠባችሁ እግዚአብሔርን አለማወቅ አለለካ። አንዳንዴ አገልጋይ አገልግሎቱና ሕይወቱ ከተለያዩ አገልግሎቱ ቅባቱን ቢናገርም እግዚአብሔርን ማወቁ ግን አይናገርም። ቂሮስ የተባለው ሰው ለፋርስ መንግስት መመስረት ምክንያት የሆነ ነው። መንግስቱም ደግሞ ለሁለት ምዕት ዓመታት ያህል በገዥነት የቆየ ነው። ስለዚህ ሰውየው መንግስትን የመሰረተ ነው። እግዚአብሔር ከሱ ጋር የነበረለት ሰው ነው። እንደዚሁም ደግሞ እስከ ምድር ዳርቻ ድረስ የተገለጠ የእግዚአብሔር ሀሳብና ኃይል የሰራበት ሰው ነው። ይሄ ብቻ ሳይሆን ረዣዥም የሆኑ ኢትዮጵያና ግብፃውያን ሁሉ ሳይቀሩ የተገዙለትና የተንበረከኩለት ሰው ነው። ከኢየሱስ ክርስቶስ ቀጥሎ ለቀባሁት የተባለለትና የተቀባ ከመሲሁ ከክርስቶስ ኢየሱስ ሌላ በዚህ የተጠራ ሰው ቢኖር ኢሮስ ይባላል። ጌታ ኢየሱስ ክርስቶስ የእግዚአብሔር መንግስት ባለቤት እንደሆነ ሁሉ ይሄም ሰው በመንግስት ደረጃ የመንግስት ባለቤት የሆነ እግዚአብሔር ከሱ ጋር የነበረ እግዚአብሔር ከሱ ጋር እንደነበረ ደግሞ ሰው ሁሉ የመሰከረለት ሰው ነው። ከዛም ሲያልፍ ደግሞ ጉልበት ሁሉ የተንበረከከለት ሰው ነው። እስከ ምድር ዳርቻ ድረስ ትልቅ የእግዚአብሔር ዓላማና ቅድ የነበረው ሰው ነው። ይህ ሰው በሶስት መሰረታዊ ደረጃ የተባረከ ሰው ነው። ለምሳሌ ከስልጣን አንጻር የነገስታትን ወገብ የተፈታለት ሰው ነው። ከጉልበት አንጻር የናሱ በር የተሰበረለት ሰው ነው። ከሀብት አንጻር የተሰወረ ሀብት የተሰጠው ሰው ነው። በሚገርማችሁ ደረጃ ከስልጣን አንጻር የነገስታት ወገብ ቢፈታለትም ከሀብት አንጻር የተሰወረ ሀብት ቢሰጠውም ከጉልበት አንጻር የናሱ በር ቢሰበርለትም ምን ማለት ነው? እግዚአብሔር ድንቅ የሆነ መለኮታዊ አቅሙን ገልጦለት የናሱን በር ሰብሮለታል። የነገስታትን ወገብ ፈቶለታል። ማንም ዘንድ ያልገባ በማንም እጅ ያልተያዘን የተሰወረን ሀብት ሰጥቶታል። ይህ ሁሉ ሆኖ ሲያበቃ በግል ደረጃ ደግሞ እግዚአብሔር በስሙ ጠርቶታል። በስም ብቻ አይደለም፣ በቁል ምጫ ስም ሁሉ ጠራው ይለውና እነዚህን ነገ ነግሮት እግዚአብሔር በሁለት ቁጥር ልዩነት፣ አራተኛው ቁጥር ላይ እና ስድስተኛው ቁጥር ላይ አንተ ግን አላወከኝም። ሰው ፍላጎት ካለው ውጤት ይፈልጋል። ሰው ራሱን ከሰጠ ግን ዋናው ጉዳዩ ጌታ ነው ሚሆን። በመሰረቱ እስራኤልን ከባቢሎን ምርኮ የመለሰ ሰው ቢኖር ቂሮስ፣ ምክንያቱም ባቢሎን ተቆጣጥሮ ገዝቶ ስለነበረ በቂሮስ አማካኝነት ነው እና እስራኤልን ከባቢሎን ቅኝ ግዛት ባርነትና ከእንደዚህ አይነት ችግር አውጥቶ እግዚአብሔር ወደ ተስፋይቱ ምድር ወደ ርስታቸው ሊመልሳቸው ስለፈለገ ነው ቂሮስ የተባለውን ሰው እንደዚህ አይነት ሁኔታ ተገለጠለት ተደርጎ ተደርጎለታል ሆኖለታል፣ ተሰጥቶታል፣ አግኝቷል። ግን የሰጠውን፣ ያደረገለትን፣ የሰራለትን እግዚአብሔርን አላወቀው። ይህ ሰው የተከፈተ ደጅ ባልተከፈተ አይምሮ ነው የተከፈተ ደጅ ባልተከፈተ አይን ለማወስ ሰዎች ጌታ ኢየሱስ ያደረገው ይህን ባልተከፈተ መንፈሳዊ አይን እንዲራመዱ ስላልፈለገ አሉን በውስጣቸው እያነደደ አይናቸውን ከፈተ። ለሌሎቹ ደግሞ መጽሐፍትን ያስተውሉ ዘንድ አይምሮቸውን ከፈተ ይላል። ሰው በተከፈተ ደጅ እና በተከፈተ አይንና አይምሮ ነው እንጂ ህይወቱና ስኬቱ ያለው። ደጅ ቢከፈትላችሁም አይና ችሁ ካልተከፈተ አይምሯችሁ ካልተከፈተ የሚረባችሁ አንዳች ነገር የለም። የሚገርም ነገር ነው፣ በዚህ በቂሮስ ህይወት ላይ የምትመለከቱት። የነገስታት ወገብ ቢፈታለትም የናሱ ደጅ ቢሰበርለትም የተሰወረውን ሀብት ቢያገኝም ይሄ ሰው የግን የማያስተውል አላዋቂ ሰው። ምክንያቱም የጥበብ መጀመሪያ እግዚአብሔር መፍራት ነው፣ እርሱንም ማወቅ ማስተዋል ነው። የለም ይህንን ሰው መጽሐፍ ሲናገር እንደዚህ ይላል የሳባ ሰዎችና የግብፅ ሰዎች እጃቸውን ታስረው ይከተሉሃል። በፍጹም ሁኔታ በፍጹም መገዛት ይከተሉታል። ይሄ ሰው የሚከተሉት አሉት እንጂ እሱ የሚከተለው የለም እሱ የሚከተለው የለም የሚከተሉት ናቸው ያሉት። የሚሰጠው የለውም የሚሰጡት አሉት። የሚገዙለት አሉት የሚገዛለት ግን የለው ግን እግዚአብሔር የሚለው እንደዚህ ነው፣ አንተ ግን አላወከኝም ይለዋል። ራሱን ለቂሮስ ያስተዋውቀዋል። እኔ ለእስራኤል ስል ብቀባም፣ ለእስራኤል ስል ቀኝን ብይዝም፣ ለእስራኤል ስል ደጆች ቢከፍትልም አንተ ግን አላወከኝ። በቁልምጫ ስም ጠራው። ስለዚህ ዋናው ጉዳይ አንተን የሚከተሉ ሰዎች መኖራቸው ሳይሆን አንተን ን መከተልን ዋናው ጉዳይ መቀበል አይደለም የምትሰጠው አካል ሲኖር ዋናው ጉዳይ እስከ ምድር ዳርቻ መግዛት ጨዋታ አይደለም፣ ለኔ መገዛት ነው። ሰውየውን ለዘላለም ውጤታማ የሚያደረገው እስከ ምድር ዳርቻ መግዛቱ ሳይሆን ለእግዚአብሔር መገዛቱ ነው። እያመጡ የሀብት ጥግ ሁሉ ድረስ ቢሰጡት እሱ ግን የሚሰጠው አምላክ የለውም፣ እሱ ግን የሚሰዋለት እግዚአብሔር የለውም። ይህ ሰውዬ በአጭር አማርኛ አልተሳካለት። ለጸሎት ብቻ የምትጠቀሙት ቂሮስ ቀኝ እጁን ሊያዝኩት የተከፈተ በርሰጥቸዋል ምናምን ያላችሁት ቂሮስ፣ በአብርሃምና ሳራ ሰርግ እንደማትባርኩ የአብርሃምና የሳራ ሰርግ ይሁን ብላችሁ ያወቀ አይኑ የተከፈተለት ሰው ለባለትዳር እንደማይባርክ እንዲሁ ሮ ሰዎችን መባረክ አሳዘኝ። ለአንድ ሰው ድልም ሆነ ስኬትም ፍሬያማነትም ሆነ በረከት አምላኩ እግዚአብሔር ማወቁ ነው። እግዚአብሔርን ማወቅ ማትረፊያ ነው። የቱንም ያህል የሚከተለን ሰው ቢኖር የሚገዛልን ሁኔታ ቢኖር፣ ቴሪቶሪያችን ግዛታችን ቢሰፋ፣ የእኛ ኢንፍሉዌንስ ቢሰፋ፣ ዋናው ጉዳይ ከእግዚአብሔር ሀሳብ ጋር በእግዚአብሔር ፊት መሆናችን ነው እንጂ የነገራችን ብዛት አይደለም። ዛሬ በጌታ በኢየሱስ ስም በተከፈቱ ደጆች፣ ነገር ግን ባልተከፈቱ አይኖች የምንኖርበት ህይወት ያበቃል። በጣም የገረመኝና እጅግ የተደነኩበት ከቂሮ ቴዎድሮስ ህይወት ሳጠና የተገረምኩበት ነገር አንድ ጉዳይ ነው። የሚገርበው እነዚህ እጃቸውን ታስረው ይከተሉሃል፣ በፊትም ያልፋሉ የተባሉት ሁሉ ሰዎች ሲያልፉ ይላል እግዚአብሔር በእርሱ አለ እያሉ ጋድን ኖቲስ ያደረጉታል። እግዚአብሔር ከሱ ጋር እንዳለ ኖቲስ ያደረግ፣ እሱ ግን እግዚአብሔር ከሱ ጋር እንዳለ ኖቲስ አያደረግም። በጌታ በኢየሱስም እንደዚህ አይሆንባችሁ። ሌሎች የእግዚአብሔር ህልውና ከእናንተ ጋር እንዳለ እያወቁ እናንተ ግን ከህልውናው ርቃችሁ በኢየሱስ መኖር አይሆንባችሁ። እግዚአብሔር ከርሱ ጋር አለ ይላሉ። እሱ ግን እግዚአብሔር ከሱ ጋር እንዳለ አያውቅም። እግዚአብሔርም በስሙ አያውቀውም፣ በክብሩ አያውቀውም፣ በህልውናው አያውቀውም። ነገር ግን በር ተከፍቶለታል። ነገስታቶች ወገባቸው ተፈቷል። የተሰወረ ሀብት አግኝቷል። ክብር እዛ ጋር አያበቃም። ህይወት እዛ ጋር አያበቃም። ድል እዛ ጋር አያበቃም። ድል መጨረሻው እግዚአብሔርን ማወቅ ነው። ሀብት መጨረሻው እግዚአብሔርን ማወቅ ነው። የግብጽ ድካም የሱ ቢሆን፣ የኢትዮጵያ ረጃጅም ሰዎች፣ የሳባ ሰዎች የሱ ቢሆኑ፣ እሱ ግን የእግዚአብሔር ካልሆነ፣ እግዚአብሔርማ የሱ ሆኗል። እሱ ግን የእግዚአብሔር ካልሆነ፣ ለዚህ ሰው ምን ይጠቅመዋል ደግሞ ምን ይረበዋል። ወዳጆቼ በምድር ያለ ሁሉ የእናንተ ቢሆን ምንም አይረባችሁም። እናንተ ግን የእግዚአብሔር መሆናችሁ ለዘላለም ይጠቅማችኋል። እናንተ ለእግዚአብሔር መሆናችሁ ህይወታችሁ ለሱ መሰጠቱ ቢከፈትም ባይከፈትም ቢዘጋም ባይዘጋም ከእግዚአብሔር ጋር ለእግዚአብሔር መሆናችሁ ያዋጣችኋል። ይሄ ሰውዬ ምንም ኮንትሪቢሽን ከሱ የሆነ ነገር የለውም። ለያዕቆብ ሲል ነው የተቀባው፣ ለእስራኤል ሲል ነው ይሄ ነገር የሆነለት እሱ ግን አላወቀም። ሌሎቹ የሚያልፉት የግብፅ ሰዎች የኢትዮጵያ ሰዎች ሁሉ ግን ያውቃሉ ያሰ ይዳቸው፣ የሰውየው ብርታት አይደለም፣ የእግዚአብሔር ከሱ ጋር ያለ አብሮነት ነው። እንደዚህ ጸለይኩላችሁ። በዘመናችሁ አንድ ቀን ሚስማ ታረጉት፣ የእግዚአብሔር አብሮነት ይገለጥላችሁ። ይሄ ከሆነ አጠወልጉም፣ ይሄ ከሆነ አደክሙም። የኢማውስ መንገደኞች አብሮቸው ሳለ ጠወለጉ ይላል፣ አይናቸው ሲከፈት ግን፣ ልባቸው መንደድ ሲጀምር ግን ነገር እንደተቀየረ በኢየሱስ ስም የነብስ ክሳት በህይወታችሁ አይሆንባችሁ። ለምን መሰላችሁ? መጽሐፍ ሲናገር እንደዚህ እኮ ነው የሚለው፣ እዝራ እግዚአብሔርን ማወቅ ያስተምር ነበረ። እግዚአብሔርን ማወቅ ያስተምር ነበር፣ ያደርግም ነበር ነው የሚለው የእግዚአብሔር ቃል እኮ ሲናገር እንደዚህ ይላል። በሆሴ መጽሐፍ ምዕራፍ 6 ቁጥር 6 ላይ እንደዚህ ይላል፣ በፊቱም በህይወት እንኖራለን ይላል። አየ ይሄ ያለው ነገር ሁሉ፣ የነገስታት ወገን መፈታቱ፣ የናሱ ደጅ መከፈቱ፣ ከዛ የተሰወረ ሀብት ማግኘቱ፣ ለቂሮስ በህይወት የመኖሪያ ምክንያቱ ሊሆን አይችልም። ሰው በህይወት የሚኖረው ባለው ብዛት፣ ባለው ስልጣን፣ በምናምን አይደለም። ሰው በህይወት የሚኖረው በእግዚአብሔር ፊት ነው። የፊቱ ብርሃን ነው ህይወታችን ነው የተባለው። በኢየሱስ ስም ሁልጊዜ በህይወት እንድትኖሩ እንድትለመልሙ እግዚአብሔር ፊቱን ያብራላችሁ የነገስታት ወገብን ፈታለት። ከስልጣን አንጻር እነዚህ ሰዎች የጊዜው ናቸው የዘላለሙን አላወቀም። የጊዜው ሰዎች ናቸው የተንበረከኩለት። ለዘላለሙ ቢንበረከቅ ግን ዘመናትን እየተሻገረ ይሄ ሰውዬ ብዙ ዘመን በእግዚአብሔር መንግስት ውስጥ ያተርፍ ነበር። አንበሳ ጅብና ቀበሮ ወዳጅነት መሰረቱ። ካሁን በኋላ እንደውም ሰብሰብ ብለን ልዩነታችንን አስወግደን በጋራ በአንድነት የዚችን አለም ኑሮ እንመራለን ብለው ተሰበሰቡ። ወጥመድን አዘጋጁ። የመጀመሪያ ቀን ሲሳይ ቀን ናቸውና ሲሳይ ቀን ናቸውና እንደዚህ ሆኑ። አህያ ሚዳ እና የሜዳ ፍየል ወጥመዳቸው እስገባላቸው ከዛ ተዘገጃጁ እራት ሊበሉ። ከራቱ በፊት አንበሳ ጠየቀ የኔ ራት የትኛዋ ነች አለ። አያ ጅቦ ሆዱን አይቶ ፈጥኖ እንደዚህ አለ፦ አያም በሶ የሚዳቋ ቋ ስጋ ስለሚጣፍጥ ሚዳቋ ለርሶ አያው ለእኔ የሜዳው ፍየል ለቀበሮቱን አለ። መጥተው እና ጣለው እዛ ቀበሮን ጠየቃት። አያ አንበሶ የትኛው ነው ይሁን ለእኔ ራት ብሎ ጠየቃት። አያም በሶ አያው ሚዳቋውም የሜዳውን ፍየል ለርሶ ይሁን አለች። ግሩም መልስ ነው የመለሽው፣ ማን ነገረሽ አላት። የሞተው ነገር ነገረኛል። የሞተው ነገረኛል። ቂሮስ ነገረኝ። የነገሥታት ወገብ ቢፈታ ቂሮስ ነገረኝ። የናሱ በር ቢከፈት ቂሮስ ነገረኝ። የተሰወረ ሀብት ሁሉ ቢሰጠኝ አምላኬን ባላቅን፣ ከንቱ ነኝ። አምላኬን ባላቅ ከንቱ ነኝ። ሰው የሚረባው አምላኩን ማወቁ ነው እንጂ የተሰወረ ሀብት ማግኘቱ አይደለም። ሰው የሚረባው የነገስታት ወገብ ቢፈታለት አይደለም። ነገስታቶች ተንበርክ ከውል እግዚአብሔርን ባለማወቅ ህይወት ከሚደበደም ለእግዚአብሔር ተንበርክ ከዘላለም ቢለመልም ይሻላል። ብዙ ሰው ህይወቱ ትስስሩ የህይወቱ ትስስር ከደጆች መከፈት ጋር ደጅ ከተከፈተለት እግዚአብሔርን ያወቀ ይመስሏል። በር ከተከፈተለት፣ ሀብት ካገኘ እግዚአብሔርን ያወቀ ይመስሏል። ወንድሜ ሀብት ማግኘት እግዚአብሔር ለማወቅ ማብራሪያ አይደለም ለእግዚአብሔር ማወቅና እግዚአብሔር ማወቅ በጣም ነው የሚለያየው። ለምሳሌ ስለ ሩኒ ብዙ ነገር መናገር ይቻላል። ሩኒን የወሩን ደሞዝ፣ የጫማውን ቁጥር፣ የሚስቱን ስም፣ የውሻውን ልደት፣ የገዛውን የቤት አይነት ምናምን ማውራት፣ ሩኒን እየጮኸ መደገፍ ይቻላል። ወይም ሮናልዶ ወይ ሜሲ እየጮክ ብዙ ማውራት ስለነሱ ማለት ይቻላል። ነገር ግን እዚህ ፒያሳ ወይም ቦሌ ጋ ቢያገኝ ሰላም አይለ። ስለ ሩኒ ማወቅ እና ሩኒን ማወቅ በጣም ነው የሚለያዩ። ሜሲን ማወቅና ስለ ሜሲ ማወቅ በጣም ነው የሚለያዩ። ስለ እግዚአብሔር ማወቅና እግዚአብሔር ማወቅ በጣም ነው የሚለያዩ። ይሰጣል፣ ያበላል፣ ያደርጋል፣ ይፈውሳል ማለትና ኢምፐርሰን በግል እግዚአብሔር ማወቅ በጣም ነው የዛሬ ወደ ቤታችሁ እግዚአብሔርን በግል ማወቅ በኢየሱስም ይግባ። ምን ይተርፋቸዋል? ብዙ ብታወሩ፣ ነገር ግን በህልውናው ባትጨባበጡ ምን ይተርፋቸዋል? ስለእሱ ብዙ ብትናገሩ፣ ነገር ግን በህልውናው ባትጨባበጡ ምን ይተርፋቸዋል? በጌታ በኢየሱስ ክርስቶስም እሱ በእናንተ እናንተን በሱ እንድትተሳሰሩ የእግዚአብሔር ህልውና በጌታ በኢየሱስም ይብዛላችሁ። ሰው እግዚአብሔርን አቅም ማለት የህይወቱን ሶርስ መገኛውን፣ ህልውናውን፣ የስቡን መጠሪያ ያከበረውን፣ የእስትንፋሱን ባለቤት፣ የነገሩን ሁሉ ምንጭ ሆነውን ያገኘውንም የተገኘንበትን እሱ ያገኘውን ነው የሚያውቀው። ያገኘውን ጥራቅንቦ ቁሳቁስ ነው የሚያውቀው እንጂ የተገኘበትን አያውቅም። ስለዚህ ቂሮስ እግዚአብሔርን አያውቀውም ማለት ይሄ ሰውዬ የነገስታት ወገብ ተፈቶለታል፣ የተሰወረ ሀብት ተሰጥቶታል፣ የናሱ በር ተከፍቶለታል። ነገር ግን ማስተዋል ይ ጌታ ኢየሱስ ደቀ መዛሙርቱን የነቀፈበት መጀመሪያ ጉዳይ ደግሞ እናንተ ማታስተውሉ ሰዎች አላ። አለማስተዋል በእግዚአብሔር ዘንድ ነቀፌታን ያስከትላል። አለማስተዋል ከእግዚአብሔር ጋር ጥልን ያመጣል። ቂሮስ አንደኛ ስልጣን አለ፣ ሁለተኛ ጉልበት አለ፣ ሶስተኛ ሀብት። አሁን ቂሮስ ምን የለ አንደኛ ቂሮስ ማስተዋል ምክንያቱም እግዚአብሔርን ማወቅ ማስተዋል ነው የሚለው መጽሐፍ። ሰው እግዚአብሔርን አያውቅም ማለት አያስተውልም ማለት፣ የማያስተውል ህዝብ ደግሞ ይገለበጣል። ስልጣን ቢኖረውም፣ ጉልበት ቢኖረውም፣ ሀብት ቢኖረውም፣ እስከ ምድር ዳርቻ ቢገዛም ሰስተነብል የሆነ ነገር አይኖረውም፣ ይገለበጣል። ለዚህም ደግሞ ተገልብጦ አይተናል። የፋርስ መንግስት አይወድቆ አወዳደቅ ወድቆ በታሪክ ውስጥ አይተናል። በህይወት የሚኖርበት ምክንያት የለ እነዚህ ነገሮች እቃ ይገዙለት ይሆናል እንጂ እነዚህ ነገሮች ፍላጎቱን ያሟሉለት ይሆናል እንጂ ምኞቱን ያሳኩለት ይሆናል እንጂ በህይወት ሊያኖሩ ሲያወሩት ጉልበት የላቸው። በጣም የሚገርማችሁ ነገር እንግዲህ ሰዎች ስልጣን ላይ ሲወጡ የጨረሱ ይመስላቸዋል። ሰዎች ጉልበተኛ ሲሆኑ የጨረሱ ይመስላቸዋል። ሰዎች ሀብት ሲያገኙ የጨረሱ ይመስላቸዋል። ባለስልጣን ነ ማለት ዛሬ አለ ማለት ሁሌ ትኖራለህ ማለት አለ። ዛሬ አለ፣ ነገ የለ። አትጠራጠር። ይሄን ቂሮስ የነገስታት ወገብ ተፈቶለታል፣ ግን እግዚአብሔርን አያውቅም። ሊያስቀጥለው የሚችለው እጅ የእግዚአብሔር እጅን ቀኙን ሊያዝኩት አለ የያዘውን አያውቅም ቂሮስ። የእስራኤል ሰዎች እኮ በአጭር አማርኛ እኮ ስለ መሲሁ ብዙ እኮ ነው የሚያወሩት። እንደ ኢሳይያስ እንዲህ ብሎ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች አለቅነት እንደዚህ እንደዚህ የማይሉት ነገር የለም። እግዚአብሔር ማን ነው ምትሏቸው አንበሳ ነው ይሏቸዋል። አንበሳው በአካል ሲመጣ ግን አቁ ፕራክቲካሊ ተገልጦ አብሯቸው ወክ እያደረገ በይሁዳ ቀበሌ ገበሬ ማህበር ስላገኙት እግዚአብሔር አይደለም ይ አይደለም እንዶም ሊገሉት ተነሱ። ለዘመናት ሲጠብቁት የነበሩት ኢየሱስን በጠላትነት ነው የተነሱበት። በታሪክ ያቁታል፣ በስም ያቁታል፣ በሆነ ነገር ያቁታል፣ በወሬ በተስፋ ያቁታል። በፕራክቲካሊ ግና ያቁት። ሐዋርያው ጳውሎስ የምጥና የጸሎት የልመና ዋና አጀንዳ እግዚአብሔር ነው። ሰው ይዋኝ ዘንድ ውሃ ውስጥ ይገባል፣ ይረካ ዘንድ ውሃ ውስጡ ይገባል። በጌታ በኢየሱስ ክርስቶስም ትረኩ ዘንድ መንፈስ ቅዱስ በሕይወታችሁ ልክ በሌለው ክልከላ በኢየሱስም ይቆጣጠራችሁ የጥበብና የመገለጥ መንፈስ እንዲሰጣችሁ እርሱም በማወቅ ተብሎ እንደተጻፈ ክርስትናውን እግዚአብሔርን በማወቅ የጀመረ ሰው ምንም ነገር ሊያስተጓጉሉ አይችልም። ክርስትና ሰው በማወቅ አይጀመርም፣ ፓስተር በማወቅ አይጀመርም። ክርስትና የሚከብድ ሰው በማወቅ ስትጀምረው ነው። እግዚአብሔርን በማወቅ የጀመረ ሰው እግዚአብሔርን በማወቅ ይቀጥላል፣ እግዚአብሔርን በማወቅ ይጨርሳል። በጌታ በኢየሱስ ስም ዛሬ ጸለይኩላችሁ፣ እግዚአብሔርን ማወቅ ይብዛላችሁ። እነዚህ የተንበረከኩለት ከሩቅ ከምድር ጫፍ ሁሉ የመጡ ለቂሮስ የሰገዱለት ሁሉ ለኤግዚስተንሱ ምንም ኮንትሪቢዩት የሚያደርጉለት ነገር የለም። እነዚህ ከምድር ጫፍ ሁሉ የመጡ ነገስታት ሴቶች ለቂሮስ ከሚንበረከኩ ቂሮስ ለእግዚአብሔር ቢንበረከክ ያዋጣው ነበር። ቂሮስ ለእግዚአብሔር ቢገዛ ያዋጣው ነበር። ከምድር ጫፍ ሁሉ ስጦታ ከሚቀበል ለእግዚአብሔር አንድ የተመስገን ቃል ቢሰጥ ያዋጣው ነበር። ለቂሮስ አላወቀም አልጣወቀም በቁልምጫ ስም እየጠራው አጠገቡ ሆኖ ያላንኳኳውን በር ከፍቶለት የተሰወረ ሀብት ሰጥቶት አላወቀውም። እንደዚህ ጸለይኩላችሁ፣ ይህ በህይወታችሁ አይሆንባችሁ፣ በኢየሱስም አይሆንባችሁ። ስለዚህ ጌታ ሆይ ለእኔ የሚጠቅመኝ ብዙዎች እኔን መከተላቸው አይደለም፣ እስከ ፍጻሜ ድረስ እኔ አንተን መከተሌ ነው። እኔ መስገዳቸው ማጎንበሳቸው አይደለም፣ እኔ ላንተ ማደግደጌ ነው የሚጠቅመኝ። የኔ ጌታ ላንተ ብዙ ምሰጠው ምስጋና አለኝ። ሰው ሲቀበል ሳይሆን ሲሰጥ ነው ብዙ። መጽሐፍ እንደሚናገር የሚሰጥ ነው ብዙ። ከሚቀበል ይልቅ የሚሰጥ ነው ብዙ። ላንተ ላደረክልኝ፣ ለአንተ ለሰራሃልኝ፣ ጉልበቴ ለሆንከው፣ አቅሜ ለሆንከው፣ ኃይሌ ለሆንከው፣ ገንዘብ ለሆንከ ይላንተ ምስጋና አልጣ፣ ምስጋና አልጣ። በኢየሱስ ምስጋና አትጡ። አሜን በሉ። በደንብ አድርጋችሁ ምስጋና ከአንደበታችሁ፣ ከቤታችሁ፣ ከልባችሁ በፍጹም አይወሰድባችሁ እንዳል የተደረገለት ሰው በኢየሱስ ስም አይወሰድባችሁ። ተቀብቶ እግዚአብሔርን አለማወቅ አለለካ ወዳጆቼ፣ እግዚአብሔር እየሰራባችሁ እግዚአብሔርን አለማወቅ አለለካ እግዚአብሔር እያደረገባችሁ እየተገለጠባችሁ እግዚአብሔርን አለማወቅ አለለካ ለቀባሁት አለና ለቀባሁት አለ፣ አላወቀኝም። ለካ ሰው ተቀብቶም እግዚአብሔርን ላያቅ ይችላል በኢየሱስ ስም። መቀባት ብቻ አይደለም፣ መቀባት ብቻ አይደለም፣ መንፈስ ቅዱስ በእናንተ መስራቱ ብቻ አይደለም። መንፈስ ቅዱስን በሙሉ ማንነታችሁ በሙሉ ህይወታችሁ በኢየሱስ ማወቅ ይሰጣቸው። አንዳንዴ አገልጋይ አገልግሎቱና ህይወቱ ከተለያዩ፣ አገልግሎቱ ቅባቱን ቢናገርም እግዚአብሔርን ማወቁ ግን አይናገርም። እናንተ ደጁ አልተከፈተላችሁም፣ አይናችሁ ግን ተከፍቷል። ስለዚህ ደጁ በተከፈተላቸውና አይናቸው ባልተከፈተላቸው ሰዎች እንዳትቀኑ፣ እንዳትቀኑ። ሰው እግዚአብሔርን ማወቅ የሚችለው ጨርጭ ስለመጣ አይደለም። ሰው እግዚአብሔርን ወደ ማወቅ ሊያድግ የሚችለው ፕሮግራም እየተገኘ በር ተከፍቶለት ስራ ስለያዘ ምናምን አይደለም። የመለኮት ኃይል ንክኪ ይፈልጋል። ቂሮስ ከስልጣኑ ጋር ከሀብቱ ጋር ከጉልበቱ ጋር አብሮ ቁጭ ብሎ ኖቲስ ያላደረገውን ያልተረዳውን እግዚአብሔርን ዮሐንስ በፍጥሞ ደሴት ተጥሎ ይላል። ጌታ ኢየሱስ ክርስቶስ አይናቸው ይከፈት ዘንድ የቃሉን ጭራሮ በልባቸው ያቀጣጥል እንደነበር፣ የቃሉን እሳት በልባቸው ያነድ እንደነበረ በጌታ በኢየሱስ ክርስቶስም በዚህ ክረምት እግዚአብሔር የቃሉን እሳት በልባችሁ ያንድድላችሁ። ብታውቁት ብታውቁት የማጠግቡት ባወቃችሁት ቁጥር የምትለወጡበት፣ ባወቃችሁት ቁጥር የምትበረቱበት፣ ባወቃችሁት ቁጥር የምትለወጡበት። ሰውም ባወቃችሁት ቁጥር እየደከማችሁ፣ እየሰለቻችሁ፣ እየተበሳጫችሁ ትሄዳላችሁ። እግዚአብሔርን ግን ባወቃችሁት ቁጥር ህይወታችሁ እየተቀየረ እየተቀየረ ይሄዳል። እግዚአብሔር ከቂሮስ ጋር ነበር፣ አያውቀውም። እግዚአብሔር እስከ ምድር ዳርቻ አስገዝቶለት ነበር፣ አያውቀውም። መንግስትን አሳልፎ ሰጥቶት ነበር፣ አያውቀውም። ቀብቶት ነበር፣ አያውቀውም። በቁልምጫ ስም ጠርቶት ነበር፣ አያውቀውም። ምን ማለት ነው? በሌላ አማርኛ በአካል ቢገለጥና ፊትለፊቱ ቢመጣ የሰጠህ እኮ እሱ ነው ቢባል፣ ለሰጠው የሚሰጠው ነገር የለውም። ጻፉ፣ እግዚአብሔር ስለማያውቀው ለሰጠው የሚሰጠው ነገር የለውም። ላስገዛለት አይገዛለትም፣ እግዚአብሔር ስለማያውቀው። ይሄ ነው የቂሮስ ህይወት። ለዚህ ነው ብዙ ሰዎች ለእግዚአብሔር ምስጋና የላቸው፣ መዝሙር የላቸው፣ የሰጡት ነገር የላቸውም፣ ቢኮዝ አያውቁትም። ለዚህ ነው ብዙ ጴንጤዎች ሲገናኙ ከማውራት ይልቅ ስለ ሰው ማውራት የሚቀናቸው። ሰው የአምልኮ አቅም በውስጡ የሚመጣው እግዚአብሔርን በተረዳው መጠን። በዚህ ነው መላእክቶች ቀና ብለው ጎንበስ ይላሉ። አሁንም ቀና ሲሉ ጎንበስ ይላሉ። ባዩት ቁጥር ፊቱም ባዩት ቁጥር አምልኮ ማቋረጥ አይችሉም። ስግደት ማቋረጥ አይችሉም። ሁሉን ይረሱታል። በመሰረቱ አንድ ነገር ሰው እግዚአብሔርን ባወቀ ቁጥር አጠገቡ ያለ የትኛውም ነገር ትልቅ ቢሆን ቀላል መሆን ይጀምራል። ሁሉን መርሳት ይጀምራል። ሁሉን መተው ይጀምራል። ሁሉ እንደ ቀላል በፊቱ ይሆናል። እግዚአብሔርን ብሏል፣ በመንፈሴ እንጂ በኃይልና በብርታት አይደለም እንዳለ አብልተይም፣ ብቻ ትሂድ፣ አጠጥተይም፣ ብቻ ትሂድ፣ አልብሰይም፣ ብቻ ትሂድ። የምድር ላይ ቆይታዬን ለእኔ ለኔ ሰተይም ብቻ አልጨርሰው። አንተን ላገኘ እፈልጋለሁ። ከአንተ ጋር መነካካት እፈልጋለሁ። መለኮታዊ ንክኪ ይፈልጋለሁ። መለኮታዊ ንክኪ ይፈልጋለሁ። ህልውናን እፈልጋለሁ። ወደ ቤቴ ጋብዛለሁ። መገኘትን እፈልጋለሁ። አንተን እፈልጋለሁ። አንተ ድምፅን መስማት እፈልጋለሁ። ኢቭን በሰው በኩል እንድታወራኝ እንኳን አልፈልግም። አንተ ራስህ እንድታናገረኝ እፈልጋለሁ። የኔ አምላክ፣ አፍ አለ፣ ትናገራለህ። አይን አለ፣ ታያለ እጃለ ያስሰኝ ይፈልጋለሁ። ስትነካኝ እንዲታወቀኝ ይፈልጋለሁ። ስታናግረኝ እንዲሰማኝ ይፈልጋለሁ። እግዚአብሔር ማወቅ ብል የማይበላው ሀብት ነው። የማይጠፋ ሀብቱ ነው። ፋሽን የማያልፍበት ሀብቱ ነው። እግዚአብሔር ማወቅ አነገ ላስታውሳችሁ እና እንጨርሳለን። ጌታ ኢየሱስን ከሚከተሉት ከተከተሉት ደቀ መዛሙርት መካከል ከአስራ ሁለቱ ሶስቱ ልዩ እንደነበሩ ታስታውሳላችሁ። ከሶስቱ ደግሞ አንዱ በጣም ልዩ ነው። ዮሐንስ ደረቱ ጋር የሚጠጋው ዮሐንስ። ዮሐንስ ኢየሱስን ሲያብራራ ከምድር አንጻር አይደለም። ማቴዎስ ከአብርሃም ጀምሮ ነው። ማርቆስና ሉቃስ ከነማርያም ጀምሮ በ ድር ላይ ነው የተናገሩት። ዮሐንስ ኢየሱስ ማርቆስም ሉቃስም ማቴዎስም ባልተናገሩበት መልኩ ነው የተናገረው። በመጀመሪያ ቃል ነበር ብሎ ሰው በተጠጋው ልክ ነው የሚያወራው። ሰው በተጠጋው ልክ ነው፣ ባየው በተገለጠለት ልክ ነው የሚያወራው። ሰውን ባወቃችሁት ልክ ጠባሳውን ታውቃላችሁ፣ ድካሙን ታውቃላችሁ፣ ስህተቱን ታውቃላችሁ፣ ይሰለቻችኋል። እሱን ባወቃችሁት ልክ ግን ሁልጊዜ ትራቡታላችሁ፣ ትጠሙታላችሁ። ሰርግ ቤት የተመረጠ የተወደደውና ተቀዳሚውን ምግብ የሚበላው ለብፌው የቀረበ ሳይሆን ለሙሽራው የቀረበ። ለሙሽራው በቀረባችሁ ቁጥር ትቀድማላችሁ። እግዚአብሔር ማወቅ ስለ እግዚአብሔር መንግሥት ማወቅ ለእናንተ ግን ተሰጥቷቸዋል እንደሚል መጽሐፍ